ሰላሙ አለይኩም ረህመቱላህ በረካቱ ቡድና፣ የተከብራቸው ተመልካቾች ሰላም፣ ደና ፍቅር በያላችሁበት ያለምዳቸ ይድረሳችሁ። ክብራና ክብራን እንግዲህ ዛሬ እኛ ቤት ድግስ አለ ማለት ነው። ሊብሱ ሁላችሁንም ያሳትፋል ማለት ነው። ስለዚህ መታችሁ ስራው በጎረምሶች እንዴት እንደተሰራ ማለት ነው። ሰርግ ነው እንግዲህ፣ የማን ሰርግ እንደሆነ አልታወቀም። መጨረሻ ላይ ግን ማብራሪያውን ታገኝታላችሁ ማለት ነው። እና እንግዲህ እንዴት ነው? ሙሽራ አልመስልም ዘግጀጀት እያልኩ ነው። እንዴት ነው ነው? እንዲህ ነው ሰርግ፣ ሁለቴም ሶስቴም የሚደገሳል። ምን ችግር አለው? እና ለማንኛውም ሰርግ ተጠርታችኋል ማለት ነው። ዘመቼ ተጠርታችኋል፣ ድግሱን እንግዲህ የድግሱን ሂደት ጤነኛ ሁላ በነገራችን ላይ ማለት ነው። ልክ የወሎን ባህል ይዘን የመጣ ነው። ጤነኛው ሁላ እያሸነው ሽንኩርት ነሽ ስጋ ነሽ ምንድነሽ ምንድነሽ። እንጀራ ቢጋገርም ያቦኩ ነበር ማለት ነው። ለማንኛውም ማለት ይህም ቪዲዮ ተጋበዙና ከኔ ጋር መጨረሻ ላይ እንገናኛለን። ሌትስ ጎ ይመቻችሁ። አሉ ቦታ ላንተ ተረኛ በደንብ አማሰል ስራው ቀጭነ እነ ሙዲር አያቸው። በቃ እኛ ቤት እንትን አለምላችሁ እንትን ነው ሴቱ ተመልካች ነው። እኛ ቤት ሴቶቹ ናቸው። አይዞህ ወንድ ልጅ ተበላሸ ትላለ። እዚህ ጋር ያዝ ሰያ

ከድር ወጋር ጋዝ ተብያለው ያዝ አንተ

ከሌሊቱ ስንት ሰዓት? ሁለት ሰዓት ተኩል። ከማታ ስንት ሰዓት ጀምሮ እስከ ሌሊቱ ሶስት ሰዓት ድረስ የተማሰለ ላኢላ ኢለላ። በነገራችን ላይ ይቺ ፖስት የምትፖሰትላችሁ ተበልቶ ካበቃ በኋላ ነው። ጎበስ እንቅልፍ አልመጣ። ጋይስ እንግዲህ አሁን ያው ፍጥር እየደረሰ ነው። እንግዲህ ታዳሚዎቻችን እንደዚህ አርገን እየጠበቅናቸው ነው። ማሻአላህ ልክ የእንትኑን ነው ያስታወሰኝ፣ ጎዳና የፍጣሩን ነው ያስታወሰ። ሀበ ሀበ ኦ ማይ ጋድ። ማሻአላህ ተባረከ አረህማን